ገርሞኛል ባለ ቪዲዮን ሳይ ዋው፣ እንዲያውም ከልክያት ነው። ቅርታ ግ ሚኪ እንጂ ታረጋረጋለች፣ ፈጣጣ ይላት ትራገጣለች። ሰው በጣም ደምና ብታስቀምጠው ለዛ ብትፈልግ ይህን ነዚ ጭጭ ታደርጓለች እኮ እኔ ከኔ ትብሳለች። እኔ እንዲያውም ልንገር ስናገር የሆነ ትንሽ ወደ የተጎዳውን ሰው ምናምን ድንቁርና አንት ነግራለች። ከፈለገች አርፎ ነ ቁጭ የሚሉት አልፈልገውም፣ አያስፈልግም። ገባ እዚህ ዩቱብ ላይ ራሱ መቀጠልም እኮ አትፈልግም። ግን ለምንድን ነው ሁለት እኔ አሁን ወይ ወንዶኝ ሚስቴ ተምራ ከኔ ከበለጠች እኔ ሞቻታለሁ። ትምህርት ቤት ገብቼ ፒኤችዲ ምይዛታለሁ። አልሰማሽ አልሰማሽ። እልል እ ሞባይሏ የእሷ ሞባይሏ ማለት ነው። ስክሪን እንትኑ ይጠቅጠቅ የሚለው ስክሪኑ አለ አይደል፣ ደንዟል ደንዟል፣ ደንዟል። የሆነ ነገር ስትፈልግ ትደውልና እስቲ ስለነዚ እነዚ አይነት የድኝ ስትል ኮፒ አድርጋ ህጉን፣ ሰዓቱን፣ የት እንደተሰራ የት እንደተመሰረተ በሙሉ ወንዱ እንደዛ ያለ ወንድሟ አይደል ደግሞ ሌላ ሌላ ጭንቅላቷ በጣም በጣም ከብታ ታጠፋለችም ታነሳለችም። ተፈለገች ባልየውም ኢንስፓየር መሆን አለበት። እሷን እሷ ገባሽ ሞድቤት ማድረግ አለ መሆን አለበት ሚስቱን እንደዛ አይቶ ሚስቴ ተምራለች እኔም ልማር ምናምን። እንደዛ ነው እድገት እኮ የሚመጣው። ብጂጂ አንዱ ሲማር ሁለት ከፕሎች ፓወርፉል ፓወር የሚያገኙት ሁለታቸውም ተምረው እያደጉ ሲመጡ ገንዘባቸውም እየጨመረ ይመጣል ምናምን ነው፣ ገባሽ ግን ስንፍና የኛን ሰው ገሎታል። እውነት በጣም ያሳዝናል። በጣም ነው የሚያሳዝ። እነዚህ ነው እኔ መጀመሪያ ልክ ምንድን ነው ማነው አሁን ልጅ አትወልድም ጅጅ ምናምን ይላሉ። ወጣት ልጅ መጀመሪያ ትምህርት ቤቱ ትምህርቷን ሲሏን ፕላኗን ትጨርስና ትውለድ። ካልሆነ ሶስት ነገር በአንድ ላይ ማስኬድ ለትዳሁን ለምሳሌ ትዳራቸውን የሚበጣበጣል ገብቷል። አሁን ለምሳሌ እንዳልኩ ቅድም እኔ ልማር እኔ ልስራ አንተ ልጅ ያስጥለው እሱም እኮ መስራት ይላል። ገባ። እሱም እንደ ወንዶች እኮ የሆነ እንትን ነገር ይፈልጋል። ያ ነገር ግጭት ሊያመጣ ይችላል፣ አለመስማማትን ይፈጥራል። ገባ። ለልጆቹም ጥሩ አይደለም። መጀመሪያ ፕላን አርጎ ነው። ወዲያውኑ ስታአርግዣለ ስትል ነው ሊነሱ የተጣላ አንቺማ ጥሩ ነገር ስለምትመኝና ተታርቀን ነበር እኮ ተታርቀን ልደቴ ላይ መታ ምናምናም ነገር ደስ ብሎኝ ልክ በወሩ አረገሽ ሰጠ ላይ አባረኳቸው። አረ ገባኝ። አንቺ ጥሩ ነገር ስለምትመኝ ምክንያቱም ምክንያቱም እኔ ልጁን አይደለም እኔ ትምህርቴን ያቆምኩትኝ ሳረግዝ ነው ሚ እኔ ዛሬ እዚህ ጋር ፀጉር ምናምን ምናምን ከልጅ ጋር ይሄ ብዙ እህቶቼ ብዙ ጓደኞቼ አርግዘን ነው ህይወታችን የተበላሸው። በቃ ጨርስና የመነገር አድርግዝ እኔ እዛን የሚነግረኝ ባገኝ ኖሮ እንደ አሁኑ ሰዓት ቢሆን ኖሮ በአመዛበም አልወደለም። የብዙ ሴቶች ውድቀት የት ደርሳለች የተባለች ቀበሌ ቆረጣት የምትለው ውድቀታችን ልጆቻችን ናቸው። ደግሞ በጣም ደግሞ ሰክሰስ የሚሆነው አሉ ከወለዱ በኋላ ጥሩ ባላገኝተው እንደዚህ ይሄ ግን አይደለም እያልኩ ሀገሩ ራሱ ችግር አለበት። ያ ነው በቃ። እዚህ ሀገር በጣም ሃርድ እንደዛም ሆኖ ደግሞ ጸባይስ ቢኖር ምን አለበት? እውነትሽን ነው። ደረጃ መኖር አለበት፣ ትምህርት፣ ከዛ መውለድ ምናምን ይሄዳል። አንድ ላይ ማራመድ ግን ብዙ ብዙ ሰው የሚሰባብረው እሱ ነው። ብዙም ፋሚሊ የሚሰባብረው ልጆች እኮ ያለቅሳሉ፣ ያማቸዋል። እነሱን ይዘ ወደዛ መሄድ አለ። ይችን ነው ፈርቼ ይችን ስናገር ይሄ ምድረ ደንቆሮ ብላችኋለች አተንዶርተደ ደንቆሮ ውለች ሳምሪ ውለች ጋ ልክ የወለደችው ትመስላችኋል። እኛ ስለ ጨዋነቱ፣ ስለ ብልግናው እየተናገር ነው። ላይፍን የሚያበላሽ ፕላን ያልሆነ ነገር ነው። የት አውቀውት ነው ጨዋ ነው ባለጌ ነው የሚሉት? በዩቱብ ወይ ጉድ! አማራ ነው ብለው እኮ ነው። አማራ ነው አማራ ሰ አማራ ስትነቅ ይሉላል። እኔ ምን ብዬ ነው አማራ ነው? ምን አሁን ምን ሆነ? ምን ሆነ? ምን አገባቸው እንዴ? ምንስ አሁን ደግሞ የሆነ ነገር መጣ ሲባል ደግሞ በቃ እሷ ናት ሲወዱ ሁለቱንም ለመውደድ መውደድ ያለባቸው አደለም። ሁለቱን እሷ ወጥታ ባሌ እንዲህ ነው አላለች፣ እንደዚህ ነው አላለች፣ እንደዚህ ሆነ አላለችም አደለ። ግን እንዴት እንደወረዱባት ትላንትና እና ከትላንት ወደ እንዴት እንደወረዱባት በቃ ጸባቸው። እሷ ቲክቶክ ላይ ነው የሚሰድቧት እንዴ ዩቱቡ ላይ ብትሄድ ቆራርጠው ቆራርጠው አንቺ ደንቆ ሮቴን አለሽ እሱ ያለች እኮ ው እየተናገረችው ሌላ የሰደቧትን እንደዚህ ቁጭ ብለው ቪዲዮ የሰሩባትን ሌላ አግባ ምናምን ያሉት የለም። ይቺ የባብ ልጅ ናት ይቅርብ፣ እነሱን ነው የተናገረች። እንዲያውም ስንት ደሞ አለ እኔም ሰፖርት ያደረገኝ አይዞሽ እኛ ቤትም እንደዚህ አይነት ችግር አለ ብለው ያሉኛሉ እና ይሄ ሀፕን ያደረጋል። በቃ ምንም ማድረግ አይቻልም። ነገሮቹ ሾክ የሚያደርጉ ናቸው። ውሸት ነው ሊያረግ አይችልም ብላ ብላቸዋለች። በሌላ መልኩ ብላለች። አይገባቸውም እንጂ እሱን ሰፖርት አላደረገችው ወይ ተለያየን አልተለያየንም በትል ሊያየን አትነግርሽም። ለምን ሁ አር ዩ መሌት በምትፈልግበት ሰዐት መሌት ትችላቸው ይደጉ ልጆቹ አይለያዩም። እኔ ራሴ ያሳድቁች ብሎ ወዶ ሳን በግድ ያሳድጋል መለየት የለም። ለምን ብቻዋን ልጅ የምትሰቃየው? የባሰ ከመጣ ደግሞ ችግር የለም። ቆጭ ብለን አሁን እንደሆነ ፓምፐርስ ጨርሰዋል። ምንም የሚያስቸግር ነገርም ጥሩ ጊዜ ነው። ቁጭ ብለን የልጅ ልጃችን እናሳድጋለን። ቆጭ ብለን ትምህርት ቤት እያመላለስኳቸው፣ ቆጭ ብዬ ቆንጆ ምግብ እየሰራው እያበላዋቸው ምንም ችግር የለም። ግን አባት መሆን አይቻሉ ለልጅ አባት ያስፈልጓል

ሉጣ አባት ኮች አባት መሆን ያለበት በቃ እንደዛ ነው። ሚኪ ሶሪ ለነበረው ነገር አልተታረቅን እና አንዳንድ ከዛ መጣ እና ምንድን ነው አላማ እኔ አላማዬ ያለ

ማነሻ እኮ ያስፈልጋል። መነሻ ገንዘብ ያስፈልጋል። እሱ መነሻውን ደሞ ከሄድ ነው የሚመጣው። ሌላ ኮ ሰው መጨረሰው ሰውን አላማውን ስጠይቂው በቃ እኔ እንዲ ነው ምፈልግ፣ የመጨረሻውን ላይ ብለው ነው የሚለልሽ እንዲያደርጌ። ከዛ በኋላ እንዲ ነገር አሰብኩ ምናም ብሎ አስቡ ነው የሰውን ወንድ ወንድ ልጅ አላም፣ እንኳን አላማ አይደለም፣ በየቀኑ መንቀሳቀስ አለበት። በየቀኑ አንዳርግ እስፔሻሊ ልጅ ሲኖርሽ እንኳ አሁን እኮ ብቻሽን ብቻዬን ኮ እንኳን ወንድ ብቻዬን ልጅ ሲመጣ አሁን ሁለት ሶስት አፍ አለብን። እንደውም ሞር መስራት አለብሽ። ገባሽ ሰው ሀብን ያደርጋል ልጅ ምን ይመጣል። ሁሉ ሁሉ ጊዜ ሁሉ ጊዜ ልጆች እዚህ ከተወለዱ በኋላ ሌላ ቦታ ይዘልድ ትንሽ ይከብዳል የምንም ነገር ሳይሆን ያሉበትን አካባቢ ለምደው ካደጉ ይከብዳል። ወይ ከመጀመሪያውኑ እንትን ማለት አለብን እዛው ቦታ ላይ እሚለው እዛ ደግሞ ለመኖር ደግሞ አይቻልም። ኢትዮጵያ ነው የምትለው እና ቀድሜ ሰጥ ነግራቸውም አይሰሙክም። ያ ያራሱ የሆነ ቤት ውስጥ ሰላም አይሰጥህም። እኔ እኮ እዛ መኖር ነው እምፈልገው ዝም ብለው ነው

አክሽን የለም። ያለ አክሽን መንቀሳቀስ አትችልም። በአፍ ማውራትማ በአፍ አውሮፕላን መንዳት ይቻላል። እነግዳለው ስትል የንግድ አይዲያው አለ ወይ? ምንድነው የምትነግደው? ጫማ ሰው ስለነገረ ጫማ ትነግድ? ምንድነው የምትነግደው? ኮሚኒኬሽን ትችላለ ወይ? ትምህርት ንግድ እኮ እንደ ድሮ አይደለም። ድሮ ማይዎቹ አባቶቻችን ነግደዋል። አሁን ነው ኦንላይን እንግሊዝኛ መጽሐፍ አለብን እንዴ ኢሜል መጽሐፍ አለብ፣ ማውራት አለብ። ይህንን የምትችለው ሳምሪና ሳምሪ ብቻ ናት። አትችልም በቃ አትችሉ እከክ አትችልም በቃ ተከታዮች ምን አባታቱ ታመጣላት? ምንም እሷ ዲል ማድረግ ትችላለች፣ ማሳምን ትችላለች፣ ማውራት ትችላለች። ኳሊቲ ምናምን ቬርቱ ይሄ በቃ ይሄ ሰዎች የሚሶት በዛ በኩል በዚህ በኩል ብላ ጉዱን ጉዱን ታመጣላለች። ስለዚህ አትችል ካለሱ አይሆንም። እሱም ከዛ ነው የተወለደው። እስከ ኢትዮጵያ ነው የመጣው። በመጣ በአመቱ በአመቱ ነው በሁለት አመቱ ነው። በባህር ነው የመጣው። በባህር ባህር አይል ነው

ከባድ ነው። ሞቲቬሽን ለማግኘት ብዙ ወንድ እኮ በአሜሪካ አይተሸዋል፣ ጂጂ እዚህ መተሻ አይተሸዋል። ብዙ ሰው የተመታ ሜንታሊቲ ያለው ሞቲቬሽን የላቸውም እራሳቸውን ለመቀየር። እዚህ መጥተው እንደ ኢትዮጵያ መኖር ነው የሚፈልጉት ብዙዎቹ። እዚህ መተው ሌላም ሀገር ከሄዱ ጀርመንም፣ ለንደንም ወደቨር የሚሄዱ እንደ ኢትዮጵያ መኖር ነው ይፈልጉ። እራሳቸውን ላይፍ መቀየር አይፈልጉ። ተማሩ ሲባሉ መማር አይፈልጉ። ስሩ ሲባሉ የሆነ ቦታ በግዴታ ይሰራሉ አንድ በሳምንት የሚያገኛትን ሲያገኝ ተመስገን ብሎ ይኖራል። ብዙ ሰው እንደዚህ ነው የሚኖረው እዚህ። እራሱ ሚኪ አሁን እኛ ጋር ባይመጣ እና የኢትዮጵያ አይኖር ነው ምን ይሆን ነበር? ምንም ያስታውቃል እኮ ሀስል ሜንታሊቲ እና ሞቲቬሽን የሌለው ሰው ምንም፣ አሁንም እዛ ብሎኬት ይደገፋል፣ አለቀ። ጭሱን ያጭስ ነበር መሰል ግን በቃ ብሎለት እንግዲህ መጣ። ግን አይ ሚን ልጅሽንም ብትመክረት ሞደ ቤት ታርገው እንዲማር እንዲሰራ ስ ከሚስት እኩል ባለው ወይ ብዙ ሴቶች ባላቸው መናቅ ይጀምራሉ። በለጥቃሉ ከነሱ ታውቂያለሽ። ትንሽ በለጥቃ መናቅ ይጀምራል። የዛኔ ነው ቡድን ታያታለ ከዛ በኋላ እናያለን፣ አብረን አየነ እኔማ እችን ነገርን ያውቃታለሁ። አንተ ሁሌ ወንድ ከሆን ከሴት ልጅ በለጠ፣ ሴት ልጅ ቀና ብላ አንተ ማየት አለባት። መቼ መሰለያ? ምን የምትጀምረው ፎንቃ ሲያልቅ ነው። ፎንቃ ሲያልቅና ትምህርቷን ስጨርስ ሌላ ወንድ፣ የተሻለ ወንድ የኔ ቆንጆ፣ የኔ ቆንጆ ሲላት የዛኔ እንዴ፣ ይሄ ቦርኮ እያለ ከዚህ ጋር ይሻለኛል ማለት ትጀምራለህ። እኛ ቤት ደግሞ ደስ የሚል ነገር፣ የሆነ ነገር ካፈቀርን እንደዚ አይነት ባህሪ የለንም ይመስለኛል እሱም ያለ እኮ ባህሪ እኮ ኑሯት አልኑሯት ሳይሆን የምት- የምትሰራበትን ቦታ ደህና ደህና ጥሩ ወንዶች ታያለች። ሞቲቬትድ የሆኑ ዱና ደና። እሱ ነው እሱ ሳይም የሱ አይየስ ፌል ካረገ አለቀ በቃ ቻው፣ ባይ ባይ፣ ቻው፣ ቻው፣ ቻው፣ አዲስ አበባ። እሱማ ደሞ የእሷን ቅናት ደሞ ይገባበታል። ወንድ ሁሌ ሴት በለጥ ስትለው መቅናት ይጀምራል። ማለት እሷን እንዲጨርሳ እኔ ምንም ሳላደርግ ምናምን እያለ እሷንም ለመበጥበጥ ይሞክራል። ሳትማር ሳትጨርስ ትመጣለች። ገብቶኛል። ግን ኢማጂን ደግሞ አሁን ኤጁኬሽን ሲጀመር ሞር ገንዘብ ሲያገኙ ምናምን እሱ ትንሽ መዝመዝ ማድረግ ይጀምራል። እሷ ወንድ ሆነ አንተ ሁሌ በለጥ ማለት አለብህ። እሷ ከተማረች አንተም መማር አለብህ። እሷም ደህና ስራ ከያዝን አንተም ተምረህ እራስን ቀይረህ ደህና ስራ መስራት አለብህ። ገባ ዛሷ? ብዙ ወንዶች የተማረ ሴት የሚፈራው ለዛ ነው። ከዚህ ኤጁኬት ታደርገኛለች እሷ ኮንትሮል ታደርገኛለች፣ ወይም ኮንትሮል አትደረግም ብለው የተማረ ሴት የሚርቁት ወንዶች ለዛ ነው። ስሙ ከወንድ አፍ እየወጣ ነው የምነግራችሁ። ይ ገባ ያ ሚኬ ሳፖርት አርባት ሳፖርት። እናረጋታለን፣ እናረጋታለን። ችግር የለ ምክ አርባት እሷን የመሰሉ ሌሎች ሴቶችንም ምከሯቸው። ልጆቹ ምክር ያስፈልጋቸዋል። ካልሆነ እዚሁ ላይ ተኝተው አርጅተው ባዶ እጃቸውን ሀገሪቷን ኢኮኖሚ ዳር ያደርጓል። ይሄ እንዳልሽው ጂጂ በእናቶች የተሰራ ሚስቴክ በልጆቻችሁ መደገም የለበት ሚስቴክ፣ በጣም እኔ እሱን ነው የምለው። እናትና አባቶቻችሁ በልጅነታችሁ ከወለዷችሁ፣ እናንተ በልጅነታችሁ አትውለዱ። ወደው አይደለም ተሳስተው ነው እነሱ። ኦኬ ሆኗል። እናቶቻችሁን የሆነ ሌላ ምስቴክ ከሰሩ ካልተማሩ፣ እናንተ ተማሩ። እሱን እኮ ነው የምልሽ። መደገምም የለበትምም እንጂ በራሳችሁ ላይ ሁሌ ከቤተሰቦቻችሁ እናትና አባቶቻችሁ የሚመኙት ከእኛ ተሽላችሁ ሁኑና እንያችሁ ነው። አለቀኩም። እናትና አባት የሚኮራበ ከእነሱ የተሻለ ነገር ስታደርግ ነው። ወይኔ ልጅ አኮራኝ። እነሱ የሚያደርጉትን የምትደግሙ ወይም የምትደግሚ ከሆነ አለቀ። አሁን እዚህ ጋር እኮ ብትነግራቸው ተደቡኛ ተመሳሳይ ነገር የሚያደርጉትና እነዚህ ፕሬሽ ደግሞ አፍቃሪዎች አሉ። በቃ ከመቼው ስለወደዱ ብቻ እኔም እንደሱ ወጥቼ ዩቱብ ሰርቼ ወይ ገንዘብ አግኝቼ በሌላ ነገር በቃ የሆነ ከባሌ ጋር ብኖር ነው የሚሉት ምክንያቱም ያው ከእናት ጋር ስትኖር ያው ጄል ነው ታውቃለህ ለእነሱ እንደ ጄል ነው የሚታያቸው እና እኛ ደግሞ ስለ ቀመጥናችን ሚኪ ችግር ውስጥ ስታልፍ እና ችግሩ ከውጭ ወደ ስታ ያንዳለ በተለይ ሴት ሆነ ያልኳት ነገር በሙሉ ያልኳት ነገር በሙሉ እንዳልኳት ደረሰ ያልኳት ነገር ያ ሰው ጥሩ ሰው ስለሆነ ምናምን ስላልሆነ ወይ መጥፎ ሰው ስለሆነም አይደለም። ያንግ ናቸው። በጣም በጣም ያንግ ናቸው። ገብቷል። ያለምንም እርዳታ ያለምንም ነገር በእሷም ፍቃደኝነት ወይም በእሱም ፍቃደኝነት ትንሽ ፈጠነ። ትምህርቷን ጨርስ ለዛ ደግሞ የማይሆንባት ትምህርት ቤት ውስጥ የነበረውን ሽትረስ እንደነበረባት፣ ከኔ ጋራ ሽትረስ እንደነበረባት መውጣቷ ራሱ ስላስደነገጣት እንትን ልትል እንዳልቻለች ምናምን እና ቢሆንም ቢሆንም ወዲያውኑ ማስታረቅ ይቻል ነበር። ገባህ? አይ ማሚ በቃ ለነገሩ የሚወራው ደ ና ደግሞ የሚወራው አንድ አይደለም። ገባ እኔ ቀደም ብዬ ራሱ ሌላ ታሪክ ነበር እና አጠቃላይ የሆነው ሆኗል። ግን ሌላው ባይደግመው ደግመው እናትም ደግሞ እናት አሳድጋ አሳድጋ የልጇን ጥሩ ቦታ መድረስ ትፈልጋችን አንዳንዴ፣ በነገራችን ላይ ስንት ጃንኪ ሆኑም ድራግ እየወሰደ መጠጥ እየጠጣ ምናምን ነገር የምታገኘውም አለ። አልባሌ ላይ ሆኑ ያንንም እንደ ጥሩ ነገር